የጤናው ሽፋን ከፍ ለማድረግ እንደ ዞናችን ብዙ ስራዎች ተሰርተዋል። ይሁን እንጂ በመንግስት አቅም ብቻ የጤና ሽፋኑን ይሁን ጤናን ጥራት ማሳካት አይቻልም። ይህንን የተረዳው የአሊቾ ውሪሮ ወረዳ ማህበረሰብ የመንግስት ጉለትና የማህበረሰቡን የጤና ተደራሽነት ችግር ለመፍታት ብዙ ስራዎች ተሰርተዋል። ዛሬም በአሊቾ ውሪሮ ወረዳ በቀረሶ ቀበሌ በመለስተኛ ጤና ጣቢያ ለመገንባት እየተደረገ ያለው የንቅናቄ ስራ አንዱ ማሳያ ይሆናል ማለት ነው። ለዚህ ተግባር ሀሳብ ጀምሮ ጊዜን፣ ገንዘብን፣ ጉልበትን አሰባስባችሁ ትግል ላደረጋችሁ ያልቸው ውሪሮ ወረዳ አስተዳደር፣ የአካባቢው ማህበረሰብ፣ ምሁራን፣ ባለ ሀብቶች ላደረጋችሁት እጥረት ሁሉ በራሴና በዞኑ ክልና ስለወሰድኩ በዞኑ ስም እጅግ አድርጌ ላመሰግን ወዳለው ማቴ የሚወዱና ታታሪ በስራቸው ታታሪነት የሚታወቁ የቀረሶ ቀበሌ ማህበረሰብና በከተማ የሚኖሩ የአካባቢ ተወላጆች ድጋፍ ቀበሌው ካለው ስፋትና የህዝብ ብዛት አንፃር ወራብ ለገዶ ላይ መለስተኛ ጤና ጣቢያ ግንባታ ማስጀመር አለብን በሚል ባደረጉት እንቅስቃሴ የወረዳው አስተዳደር እና የወረዳው ጤና ጥበቃ ጽሕፈት ቤት አስፈላጊነቱ ላይ ከማህበረሰቡና ከከተማ ኮሚቴ ውይይት እና ሌሎች በግንባታ ሂደቶች ላይ መግባባት ከተደረሰ በኋላ ግንባታው ባጠረ ጊዜ አጠናቋ አገልግሎት ለማስጀመር የሚያስችል በዛሬው ዕለት የግንባት መሰረተ ድንጋይ የምናስቀምጥበት ቀን ነው። በወረዳችን በጤናው ዘርፍ በርካታ ስራዎችን መስራት ተችሏል። አካባቢ ጤና ላይ ሞዴል ቀበሌዎችን የመፍጠር እና የማስመረድ ጤና ጣቢያዎችን ላይ የተሻለ አገልግሎት እንዲሰጡ ለማቅረብ በግብአት የመደገፍ የመድኃኒት አቅርቦት ችግር እንዳይከሰት ለማጤም አገልግሎት የተሰበሰበ ገንዘብ ባለቀ ጊዜ ወረዳዊ ወረዳዊ ባለ አማራጭ ገንዘብ በማመቻቸት የመድኃኒት አቅርቦ ስራዎች መስራት ተችሏል። እንዲሁም ጤና ጣቢያ በሚርቅባቸው ቀበሌዎች ከማህበረሰቡ ጋር በመሆን መለስተኛ ጤና ጣቢያዎች በመገንባት የተጀመረበት እንዳገታ ቀበሌ ለመገንባት መሰረት ድንጋይ የተጣለበት ውሾ ቀበሌ ላይ ግንባታው እየተካሄደ ያለበት ሁኔታ አለ። እነሆ ዛሬ ደግሞ በወራብ ለገዶ ላይ ተጨማሪ ጤና ጣቢያዎችን ለመስራት ጥረት እያደረግን እንገኛለን ማለት ነው። ሌላው በወረዳው ማህበረሰብና በመንግስት ሰራተኞች፣ በከተማ በሚኖሩ የአካባቢ ተወላጆች ድጋፍ የግንባታ ሂደቱ የተጀመረው የቋቆቶ የመጀመሪያ ደረጃ ሆስፒታል ተጠናቆ አገልግሎት መስጠት ሲጀምር ለማህበረሰባችን ዘርፈ ብዙ ጥቅም የሚሰጥ በሆኑ በመሆኑ ሁሉም ሁላችንም ተባብረን እንዲጠናቀቅ የበኩላችንን መወጣት ይኖርብናል። ዛሬ የምናስቀምጠው እናስቀምጠው የወራብ ለገዶ መለስተኛ ጤና ጣቢያ ግንባታ እንደ ወረዳ መንግስት አስፈላጊውን ድጋፍ የምናደርግ መሆኑን እየገለጽኩኝ፣ ዋናው ማህበረሰቡና የከተማው ኮሚቴ ቅንጅት የሚፈልግ በመሆኑ ይህን የሚያደርግ ማህበረሰብና የከተማ ተወላጅ መኖሩንም እርግጠኛ መሆን ስለሚቻል ግንባታው ባጠረ ጊዜ ተጠናቆ ለአገልግሎት እንደሚበቃ ማድረግ ያስፈልጋል።